ዛሬ ላይ አክሱም ላይ እህቶቻችን እያለቀሱ ነው ያሉት። ወንድሞቻችን አዛን ተከልክለዋል። ሬሳ ተሸክመው የትናየት ሄደው ለሞተ ሬሳ የሚቀብሩበትን ታውቃላችሁ። ሂጃብ ካደረጋችሁ ትምህርት የታገቡን ተብለዋል። በዚያኛው በኩል በኦሮሚያ ክልል የሞቱ የእኛ ሙስሊሙ እህቶቻችን ወንድሞቻችን ናቸው የተገደሉ። በአንድ ሌሊት የተጨፈጨፏሉ። የእኛው ህመም ነው ይሄ የእኛው ህመም ነው። እናንተ እዚህ ሶሻል ሚዲያ ላይ ደርቶታል። አንድ ሰው ጠቅ ያደርጋል ይከፍታል። የእነዚህ ሰዎች እነዚህ ሰዎች እንደው የአላሁ ረቡል ዕዛ ቃል ትንሽ የገባው ሰው የረሱል ዓለይሂ ሰላት ወሰላም ንግግር ትንሽ የገባው ሰው ዑማው ላይ የሚደርሰው ነገር ሊያማው ይገባል። ዑማው ላይ የሚደርሰው ነገር በዚህኛው በኩል ብትሄድ እያለቀ ያለው በኦሮሚያ በኩል የአንተው ላኢላሃ ኢለላ ያለው ወንድምህ ነው። በዛኛው በኩል በአማራ ክልል እያለቀ ያለው የአንተው ላኢላሃ ኢለላ ያለው ወንድምህ እህትህ ነው። ጠቆም ብሎ ማሰብ ጥሩ ነው። ከቻልን ኸይር እንናገር፣ ካልቻልን ዝም እንበል። እህት ወንድሞቻችንን አታባሉ። ወዕተሲሙ አላህን ያለው ጀለ ጀላልሁ ስብሓንሁ ወተዓላ ረሱል ዓለይህ ሰላት ወሰላም ይሄ አያ ሲመጣላቸው እያንዳንዱ ሙስሊም

ወላ ተፈረቁ ተፈሩቅ ማለት ማዝዶ ክላፍ እኮ አለኩ መለያየት አለ። በሀሳብ እንኳን አደለም እህትማማቾች ወንድማማቾች እናት ከባድ እርስ በእርስ መለያየት አለ። በቃላት በነገሮች ላይ ሳቢዎች ተለያይተዋል፣ ግን ዲቪዬሽን ፈጠሩ አልፈጠሩ። ይሄ የኔ አደለም ይሄ ከኔ አደለም የሚል ነገር አሉ አላሉ አላሉ። አንድ ቦታ ላይ አታገኙ። ይሄ ከኔ አደለም የሚል ይሄ የአላሁ ረቡል ዕዛ ቃል ነው። ምን እየመጣብን ነው? እኛ በመነጣጠላችን በመፈጥ ኦኬ። በየመስጊዱ ያሉትን እኮ ያስቀመጡት እነማን ናቸው? መጅሊሶች ናቸው ያስቀመጧቸው። ያስቀመጧቸው ሰሞች ደግሞ ፊርቃያን እያስተመሩ ነው ያሉት። መጅሊስ አንድን መስጊድ ይመራል ከተባለ እያንዳንዱ በውስጡ የሚሆነውን ነገር ያውቃል ማለት አይደለም። ይሄንን ቆም ብሎ ማሰብ ጥሩ ነው። አንድ መስጂድ በመጅሊስ ስር ነው ሲባል ከሱ በኋላ ከሱ በኋላ ከሱ በኋላ ያለ አለ። መጅሊስ ላይ የተቀመጡ ሰዎች ፍርቃን ይፈልጋሉ ብላችሁ አታስቡ። በመሃል በውስጣቸው የሚፈልጉ ሰዎች ሊኖሩ ይችላሉ። አላህ ነው የሚያውቀው፣ ስብሃነ ተዓላ። ከላይ የተቀመጡት ግን የምናውቃቸው ዋህዳን የሚፈልጉ ናቸው። ለወንድሞቻቸው የሚያዝኑ ናቸው። እርስ በእርስ የሚተዛዘኑ ናቸው። ልዩነት አለ፣ አዎ ልዩነት አለ። አላሁ ረቡልዕዛ አስጠንቅቋል ቁርአን ላይ ሱረቱ ልኢምራን ላይ ያለውን ተናግሬ እኔ ይወጣለሁ። ስብሓናሁ ወተዓላ ይውላችሁ። አንድ ነገር ልንገራችሁ አቃለሁ። ስናገር የሆነው ፓርቲ ይመቻችሁና የሆነው ፓርቲ ደግሞ የማይመቻችሁ አላችሁ። ለምን እንደማይመቻችሁ ልንገራችሁ። እኔ ለአንድ ወገን አይደለሁም። እኔ ላኢላሃ ኢላላህ ያሉት እህቶቼ፣ ወንድሞቼ፣ መሻኢኾች አይደለም ኢትዮጵያ ላይ ያሉት ዓለም ላይ ያሉት አካሌ ናቸው። ይሄንን ነው ረሱል ዐለይሂ ሰላት ወሰላም የነገሩ እዚህ እኛ ሀገር ላይ የትም ሀገር ላይ ሄዱ በተቻላቸው ሙስሊሞች መጠን አንድ የሆኑ ትልልቅ ስራ እየሰሩ ነው ያሉት። ኢትዮጵያ ላይ ግን በተቻለው መጠን ሶሻል ሚዲያ ላይ ያለው ምን ላይ ያለው ክፍልፍል እያደረገ አቅሙን ጉልበቱን ወደታች እያደረገ ነው ያለው። ዓለም ላይ አሜሪካ ላይ ሄዱ፣ ካናዳ ላይ ሄዱ፣ አውስትራሊያ ሄዱ፣ ለንደን ላይ ሄዱ፣ ሙስሊሞች በተቻላቸው መጠን እየተያዙ ትልልቅ ስራ እየሰሩ ነው ያሉት። ይሄ ደግሞ እንደ አንድ ዑማ ሙስሊም ያማል። የነገሮች ልዩነት ይኖራል። በነገሮች ልዩነት ግን ተከባብሮ ተስማምቶ ተረዳርቶ ተያይዞ መጓዝ ይቻላል። እኛ ካልተያያዝን አቅማችን እየወረደ ነው የሚሄደው። አይ ይሄ ችግር አለ እስኪ ተናገሩ፣ ይሄ ችግር አለ እስኪ ተናገሩ ብትናገር ማን ይሰማል? ኦረዲ አንተ ራስህን ንቃ፣ ራስህን አውርደ፣ እህትህን ወንድምህን አውርደ። አላሁ ሱብሓነሁ ወተዓላ የተናገረው ልናገርና የኔ ጌታ

ደነገጡ። ይህንን እንዴት ነው አላህ Subhanahu Wa Ta'ala በሚገባው ልክ የምንፈረው? በምትችሉት መጠን አለ አላህ Subhanahu Wa Ta'ala። አቅማችሁ በሚችለው መጠን እዚህ ውስጥ አላችሁ አይደል? አቅም የሚችለውን አላህን Subhanahu Wa Ta'ala እየፈራሁ እየፈራው ነው። ፊትለፊቱ ብቀርብ አቅም የሚችለውን እኮ አላህ እየሞክር ያለው ማለት፣ የምትችሉ ከሆነ ኦኬ፣ የምትችሉ ከሆነ ነፍሳችሁ ያቀዋል፣ ነፍሳችን ያቀዋል። ሐቀቱቃቲ ወላ ተሞቱና እንዳትሞቱ አለ አላህ Subhanahu Wa Ta'ala

ሶላት ላይ ስትሆን መጥቼ ይወስድሃለሁ አይልም ወይ? ኢሻ ሰዓት ላይ መጥቼ ይወስድሃለሁ አይልም? ወላተሙቱን እንዳትሞቱ ወአንቱም ሙስሊሙን አለ አይደለም? አላህ ስብሀኑ ተዓለ ሙስሊም ሆናችሁ እንጂ አለ ረቡል ዕዛ ደግሞ ሙስሊም ማለት ነው ማለት ነው፣ ሰብሚሽን ማለት ነው። አላህን ረቡል ዕዛ ኡቤ ማድረግ ማለት ነው፣ ማምለክ ማለት ነው። አምልኮት ላይ ሆናችሁ እንጂ ማዕስያ ላይ ሆናችሁ እንዳትሞቱ፣ ወንጀል ላይ ሆናችሁ ኩል ሞት እንዳይመጣ አላሁ ረቡል ዕዛ ሰውዬው እኮ

ከሱ ጀምር አንድ ቀን ለሐቅ ብሎ ለእኔ ብሎ ቆጥቶ ተቆጥቶ ተናግሮ አያውቅም። ረሱል ዐለይሂ ሰላቱ ወሰላም በዱንያ ነገር ተቆጥቶ አያውቁም። ዲን ነገር ሲሆን ነው። አሁን እኛን የሚያሳምመን የሚያስጮኸን፣ የሚያስቆጣን የራሳችን ነገር ቤታችን ውስጥ የሆነ ነገር ቤታችን የሆነ ነገር ሲሆን ወይ ሞባይላችሁ ወይ ገንዘባችሁ ወይ ስራ ቦታ የሆነ ነገር ሲያናድድ የሰው ልጅ ያሱ ይደቀቁኝ ይላል። የዲን ነገር ሲሆን ለምን ለምን ይቆጣል ይሄ ሰው ለምደወድ የሚናገረው የሚሉ ሰዎች አሉ።

ኢኸዋነን ኢኸዋ ማለት የስጋ ዝምድና ነው። ሱረቱል ሁጁራት ላይ ኢማናቸው የጠናከሩትን ሙስሊሞች አላሁ ረቡልዕዛ ሲያናገር ኢማኑ የገባቸውን ሲያናግር ኢኸዋን ያለው እዚጋ ኢኸዋንን ያለው እዛ ላይ የስጋን ዝምድና ነው። እዚ ጋ ግን ጀመራ አይደለም። ወደ ኢማኑ ወደ እስልምና በሚገቡበት ሰዓት አላሁ ረብልዛ ኒዕማውን አረኩላቸውለት

የአላሁ ረቡልዓዛ ኒዕማ ሲነግረን ነው። ሸፋ ሑፍረት ሚን ናር። ስለዚህ ከዛ ወጣችሁ አይደለም። ለሌሎቹም አዛኝ ሁኑ፣ ለሌሎቹም በመልካም እዘዙ። ሰዎች ላይ ጨካኝ አትሁኑ፣ ሰዎች ላይ ዓረመኔ አትሁኑ። ሰዎች ወደዚያ ወደዚያ ይሄ ለ ሙኑ ቁር አለ አለም አም ቦታ ላይ አታገኙም። ሸፋ ሑፍረት ሚን ናር የጀሃነም የተቆፈረ ጉድጓድ ጫፉ ጫፉ ላይ ነበራችሁ አ ስብንታላ

ይበይኑ ላሁ አላህ ረቡል ዒዛ ለኩም ለናንተ አያቲሂ አንቀጾችን ለዓለኩም ለምን ተህተዱን እንድትመሩ፣ ይህን የነገርኳችሁ እንዳትከፋፈሉ ያልኳችሁ፣ ጀሀነም አፋፍ ላይ ነበራችሁ ልትገቡ፣ አተረፍኳችሁ። በኔ ኒዕማ ያልኳችሁ አንድ አረግኳችሁ ቀልባችሁን በላኢላሃ ኢለላ ከዛ ከጀሃነም አተረፍኳችሁ ስለዚህ ይሄንን የነገርኳችሁ እንዳትከፋፈሉ ያልኳችሁ ለምንድን ነው ለአለኩም ተህተዱን እንድትመሩ አለ ማሊክ ልሙልክ ሱብሓነሁ ወተዓላ የሰማይም የምድርም ባለቤት ልዩነት አለ እና በልዩነት ላይ ግን ይሄ የኔ አይደለም ይሄ የኔ አይደለም አለም ከኛ አይደለችም ይበሉ አሁንም የሚሉኝ ሰዎች አሉ ለእኔ ግን ከኔ ናቸው ላኢላሃ ኢለላህ መሐመድ ረሱሉላህ ብለዋል የኔ ናቸው አካሌ ናቸው ወንድሞቼ እህቶቼ ናቸው። ይገፍቱኝ እነሱ ስለገፍጠሩኝ አይደለም። እኔ ከኔ ምንድን ነው መጠበቅ ያለበት? አላሁ ረቡል ዕዛ እኔን ምንድን ነው ያለኝ? እንዳትለያዩ። ያለው የሚይዘው ደግሞ እንዳትለያዩ ያለውን ነው። ልዩነት በውስጣችን በመሃላችን አለ። አዎ፣ የሚናገሩት የማይስማማኝ ነገር አለ። አዎ፣ እኔ የምናገሩ የማይስማማቸው ነገር አለ። አዎ፣ በዛ ውስጥ ግን የኔ ናቸው ነው የምለው። አይ እነዚህ ጀማዎች ከኔ አይደሉም። እነዚህ እንደዚህ አይነት ነገር አላስተማሪም አላሁ ረቡል ዕዛ

ሮንግ ሮንግነቱ በሁሉም ዘንድ የሚታወቅ ማዕሩፍ ማለት ወነህዩ ዐኒል ሙንከር ከተከለከሉ ነገሮች ደግሞ የሚከለክሉ ሲከለክሉ፣ አዋርደው ተሳድበው ዒልም ያላቸው ሰዎች አሊሞች፣ አለም ላይ ዞ ዒልም ያላቸው ሰ በድ ሰዎች ለጥፈው እነዚህ ብለው አይናገሩ። የነገሩን ችግርነት ያስተምራሉ። የሸርክን ጥግ ያስተምራሉ። የተውሂድን ማንም ላይ ፖይንት አያደርጉ። ወን ዩ ፖይንት ቱ ፒፕል ይሄ አራቱ ጣት ደግሞ ወደ አንተ ነው። ሰዎች ላይ ፖይንት ስታደርግ አራቱ አንተ ላይ ነው። እንደዚህ አይነት አስተምሮ እስቲ ኖሌጅ ጥግ የደረሱ ሰዎችን ዞራችሁ ይዋቸው፣ ከነሱ ንግግር የሰዎችን ፎቶ እየለጠፉ ይናገራሉ እንጂ አበደን ወጥተው እነዚህ ብለው ፎቶ ለጥፎ አይናገሩ። አበደን እስቲ ካያችሁ አምጡ። የዓሊሞች ዓረብም ጋር ሂዱ፣ ነጮችም ጋር ሂዱ። ጥግ ድረስ ፒኤችዲ ማስትሬት ያላቸው አሉ። አበደን አታገኙ። ጀኔራል ይናገራሉ። የጀሃነም የሚያስገባን ይናገራሉ። ከሽር ክራቁ ይላሉ፣ ተውሒድንም ያስተምራሉ፣ ሓራምን ይናገራሉ፣ ስለ ኸምር ይናገራሉ፣ ስለ ዚና ይናገራሉ። አበደን ሰዎችን ለጥፈው ግን ሲናገሩ አታገኙ። የለም ይሄ ሸሪዓ አላዘዘም። ግን ምን ያደርጋሉ? የእነሱን ንግግር ያመጡና የሰዎችን ፎቶ እየለጠፉ ይለቃሉ። የሰዎችን ፎቶ ለእነሱ የሚስማማቸው ሰዎች የዑለማዎቹን ንግግር ያመጡና የሚጠሏቸውን ሰዎች ፎቶ እየለጠፉ ይለቃሉ። በአይናችሁ የምታዩት ነው። አይን ያል ልብ ይፈርዳል። አይን ያል ልብ ይፈርዳል። እንደዚህ አይነት አስተምሮ በእስልምና የለም። ሰዎችን እንዲህ እየለጠፉ መናገር ጥግ ድረስ ዕልም ያላቸው ሰዎች እስኪ እንደዛ ካደረጉ አምጡና እዩ። አየ ለምን እነዛ ዕልም የገባቸው ሰዎች ለአላሁ ረቡል ዒዛ ሲዋደቁ